እኔ አምናለው ያዘው የኢየሱስን ብቸኛ አዳኝነት ተፈርቶ ከዛ ላይ ደሞወጡ እና እባካችሁ አንድ ሰው የዞችን መምጣት አስቡበት። በዚህ ከዛ በተረፈ በጣም ወዳችኋል። የዚህ ፕሮግራም ታዳሚዎች ወደ አዳራሽ ለመግባት ምንም አይነት ክፍያ የማትጠየቁ መሆኑን እንድታወቁ መግቢያ የሌለው ነፃ እንደሆነ ልትገነዘቡ እንፈልጋለን። ከመከራው ቤዛ እሺ ሁላችሁንም ሰላም እላለሁ። ዛሬ መጋቢት አራት ቀን 2017 ዓ ም በዚህ በሳሮ ማሪያ ሆቴል የተዘጋጀ ጋዜጣዊ መግለጫ ነው። እሱን በአጭር በጽሁፍ አነብላችሁ እና ተወዳጁን ፓስተራችንን እጋብዛለሁ። መጋቢት ስድስት ቀን 2017 ዓ ም በሚሊኒየም አዳራሽ የሚካሄደውን ታላቅ መንፈሳዊ ዝግጅት አስመልክቶ የተዘጋጀ ጋዜጣዊ መግለጫ። አስቀድሜ ጥሪያችንን አክብራችሁ የተገኛችሁትን የሚዲያ አባላት አካላት በሙሉ እጅግ አድርገን እናመሰግናለን። እኔ አስማሬ ይገዙ እባላለሁ። የክርስቶስ ተልዕኮ ቤተክርስቲያን የስራ አስፈጻሚ ቦርድ ሰብሳቢ ነኝ። በተጨማሪ በዚህ ጋዜጣዊ መግለጫ ላይ ፓስተር ዶክተር ተስፋ ሙሉዓለም የክርስቶስ ተልእኮ ቤተክርስቲያን ዋና መጋቢ፣ ዘማሪት ቃልኪዳን ሊሊ፣ ጥላሁን ዘማሪት አዜብ ኃይሉ፣ ዘማሪት ቤተልሔም ወልዴ፣ መጋቢ ደበሽ ተመስገን፣ የአርትስ ሚኒስትሪ ኢትዮጵያ ተወካይ ወይዘሮ ሩት ኃይሉ የኤልዘቤት ኢቨንትስ መስራችና ዋና ስራ አስኪያጅ የተገኙ ሲሆን መጋቢት 6 ቀን 2017 ዓ ም በሚሊኒየም አዳራሽ የሚካሄደውን ታላቅ መንፈሳዊ ዝግጅት አስመልክቶ ዛሬ መጋቢት 4 ቀን 2017 ዓ ም በሳሮ ማሪያ ሆቴል የተሰጠ ጋዜጣዊ መግለጫ ነው። የክርስቶስ ተልእኮ ቤተክርስቲያን ጌታ ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 19 ቁጥር 10 የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል ብሎ እርሱ ስለመጣበት ዓላማ የተናገረውን እንዲሁም በዮሐንስ ወንጌል ምዕራፍ 20 ቁጥር 21 ላይ አብ እንደላከኝ እኔ ደግሞ እልካችኋለሁ ብሎ የሰጠውን ተልዕኮ መሰረት አድርጋ የክርስቶስ ተልዕኮ ተልዕኳችን ነው በሚል መሪ ቃል ላለፉት 17 ዓመታት ከክርስቶስ የተቀበለችውን ተልዕኮ ማዕከል በማድረግ በወንጌል ስርጭት፣ ቅዱሳንን በማስታጠቅና ደቀ መዝሙር በማድረግ እያገለገለች የምትገኝ ቤተክርስቲያን ስትሆን በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ተመዝግባ የምትገኝ ቤተክርስቲያን ናት። ቤተክርስቲያኒቱ በአዲስ አበባ ከሚገኘው ዋና አጥቢያ ቤተክርስቲያን ባሻገር በሰሜን አሜሪካ እና በአውሮፓ ክራይስት ሚሽን ሚኒስትሪስን በመመስረት ወንጌልን ለብዙዎች እያደረሰች ትገኛለች። ከዚህም በተጨማሪ በክራይስት ሚሽን ቴሌቪዥን ሲኤም ቲቪ እና እንደ ዩቲዩብ ባሉ ማህበራዊ ሚዲያዎች በመታገዝ በመላው ዓለም ያሉ ቅዱሳንን በትጋት በማገልገል ላይ የምትገኝ ቤተክርስቲያን ነች። እንደዚህ ቀደሙ ሁሉ በምድራችን ላይ መለኮታዊ ተጽዕኖ እንደሚፈጥር በማመን መጋቢት 6 ቀን 2017 ዓመተ ምህረት ከቀኑ 7 ሰዓት በሚሊኒየም አዳራሽ ኑ ቃል ኪዳናችንን እናድስ በሚል መሪ ቃል ልዩ የአምልኮ እና የጸሎት መርሃ ግብር አዘጋጅታለች ይህን አምልኮ እጅግ የምንወዳቸውና የቤተ ክርስቲያን በረከት የሆኑት ዘማሪት ቃልኪዳን ሊሊ ጥላሁን ዘማሪት አዜብ ኃይሉና ዘማሪት ቤቴልሄም ወልዴ እግዚአብሔር በሰጣቸው ልዩ የዝማሬ ጸጋ ፕሮግራሙን ይመሩታል በዕለቱ ቃል ኪዳን ሊሊ ጥላሁን እጅግ አስተማሪና መካሪ የሆነውን የቃል ኪዳን ፍቅር የተሰኘ መጽሐፏን ታበረክትልናለች። የክርስቶስ ተልእኮ ቤተክርስቲያን የስራ አስፈጻሚ ቦርድ ይህ ታላቅ ዝግጅት ለኢትዮጵያ ቤተክርስቲያን ያለውን ፋይዳ በመመርመር ደረጃውን በጠበቀ ሁኔታ እንዲዘጋጅ የሚያስፈልገውን ሁሉ በማድረግና ሂደቱን በመከታተል ላይ ይገኛል። በዚህ ታላቅ ዝግጅት ላይ አብራችሁ የቆማችሁትን በክርስቶስ ተልቆ ቤተክርስቲያን ስም እናመሰግናለን ቀጥሎ ይህን ታላቅ ዝግጅት በተመለከተ የቤተክርስቲያናችን ዋና መጋቢ ዶክተር ፓስተር ተስፋው አለ አጭር መግለጫ ይሰጣሉ አመሰግናለን በጌታ ክርስቶስ ስም በረከትን የዚህ ታላቅ ዝግጅት ስም መሪ ቃል ቅድም እንደሰማችሁት ኑ የአምልኮ ኪዳናችንን እናድስ የሚል ነው። መሪ የመጽሐፍ ቅዱስ ክፍላችን ደግሞ መዝሙረ ዳዊት ዘጠና አምስት ከቁጥር አንድ እስከ ሶስትና ቁጥር ስድስት ስድስትና ቁጥር ሰባት ላይ ይገኛል። ኑ በእግዚአብሔር ደስ ይበለን፣ ለአምላክ ለመድኃኒታችን እልል እንበል በምስጋና ወደ ቤቱ እንድረስ በዝማሬ ለእርሱ ልንንበር። እግዚአብሔር ታላቅ አምላክ ነውና በአማልክትም ሁሉ ላይ ታላቅ ንጉሥ ነውና። ኑ እንስገድ፣ ለእርሱ ምንገዛ በእርሱ ባደረገን በእግዚአብሔር ፊት እንበቀቅ። እርሱ አምላካችን ነውና እኛም የማሰማሪያው ሕዝብ የልጁ በጎች ነን። እግዚአብሔር አምላካችን በልጁ በኢየሱስ ክርስቶስ የመስቀል ደም ከኛ ጋር አዲስና እና የዘላለም ኪዳን ገብቷል። በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 16 እና 17 ለእግዚአብሔር ቤተ መቅደስም ከጣዖት ጋር ምን መጋጠም አለው? እኛ ይኸው እግዚአብሔር ቤተ መቅደስ ነንና፣ እንዲሁም እግዚአብሔር ተናገረ እንዲህ ሲል በእነርሱ እኖራለሁ፣ በመካከላቸውም እመላለሳለሁ፣ አምላካቸው እሆናለሁ፣ እነርሱም ሕዝቤ ይሆናሉ። ስለዚህም ጌታ ከመካከላቸው ውጡና የተለያችሁ ሁኑ እርኩስንም አትንኩ፣ ይላል ሁሉንም የሚገዛ ጌታ። እኔ የምንቀበላችኋለሁ፣ ለእናንተም አባት እሆናለሁ፣ እናንተም ለኔ ወንድና ወንድ ልጆችና ሴት ልጆች ትሆናላችሁ ይላል። ምናልባት ከዓለም ያወጣንበትና ለእግዚአብሔር ያልተለየንበት ነገር ቢኖር ያንን በማስወገድ በንስሐ ከአምላካችን ጋር ያለን ግንኙነት የበለጠ የምናጠናክርበት ጊዜ ይህ ፕሮግራም ይሰጠናል፣ እድል እናገኛለን ብለን እናምናለን። ለዚህ ሊረዳ መልካም የሆነ የጸረት ጊዜ ስለሚኖረን ሁላችሁም በሰዓቱ እንድትገኙ አደራ እንላለን። በሰዓት ማለት ቀጥሎ የምዘረዝረው ይሆናል። ያን አደራ ብዬ ማሳሰብ እፈልጋለሁ። ቀጥሎ የምናገራቸው ማሳሰቢያዎች ይህን እየሰማችሁ ያላችሁ ላሰሙሆ እንድታደርሱልን አደራላችሁ እወዳለሁ። አንደኛ መርሃ ግብሩ የሚጀምረው ከቀኑ ስድስት ሰዓት ተኩል ነው። ይሄ መሆኑን ተገንዘባችሁን በሰዓት እንድትገኙልን ይሁን። በብዙዎች ከቀኑ ዘጠኝ ሰዓት የሚል ስለሰማል አዳራሹ ከዛ በፊት ይከፈታል። ፕሮግራሙ ግን ከቀኑ ስድስት ሰዓት ተኩል የሚጀምር ይሆናል። በተለይም የክብር እንግዳ የሆናችሁ የተጠራችሁ በጊዜ የተመደበላችሁን ስፍራ በመያዝ እንድትተባበሩን አደራ ለማለት እወዳለው። በሁለተኛ ደረጃ ደግሞ ምንም አይነት የሚሸጥ ትኬት ወይም የሚሸጥ ካርድ አለመኖሩን እንድታውቁና እንዲህ ካለ ነገር እንድትጠበቁ ለማሳሰብ እንወዳለን። ይህን በተመለከተ ቀጥሎ ያለውን ጥቂት ማብራሪያ በጥሞና እንድትሰሙኝ ደግሞ አደራላችኋለሁ። በማንኛውም ሰበብ ማለትም ለፕሮግራሙ ዝግጅት፣ ለመጽሐፍ ሕትመት ወይም ለሌሎች ጉዳዮች የክርስቶስ ለልኮ ቤተ ክርስቲያን ገንዘብ ያልሰበሰበች መሆኑን፣ ሙሉ ወጪው በክርስቶስ ለልኮ ቤተክርስቲያን የተሸፈነ መሆኑንና የገንዘብ ማሰባሰቢያ ሂደት እንደሌለ ከዚህም በኋላ እንደማይደረግ ይህን መግለጫ ለምትሰሙ ሁሉ ማሳሰብ እንፈልጋለን። የዚህ ፕሮግራም ታዳሚዎች ወደ አዳራሽ ለመግባት ምንም አይነት ክፍያ የማትጠየቁ መሆኑን ይህንም እንድታውቁ መግቢያ የሌለው ነፃ እንደሆነ እንድትገነዘቡ እንፈልጋለን። እግዚአብሔርን ማምለክ የሚፈልግ ሁሉ በዚህ ፕሮግራም ላይ መገኘት የሚችል መሆኑን እንድታውቁልን ማስገንዘብ እንሻለን። መጽሐፉን መመረቅ ወይም መግዛት ግዴታ አይደለም። የምንሰባሰበው እግዚአብሔር አምላካችን ለማምለክ ስለሆነ በዕለቱ መጽሐፉን የሚመረቁ ሰዎች ገቢ የሚያደርጉት በመጽሐፉ ጸሐፊ ማለትም በቃል ኪዳን ሊሊ ጥላሁን ስም በተከፈቱ የባንክ ሂሳቦች ቁጥር ብቻ ይሆናል። ይህን ለማሳለጥ በሚሊየን አዳራሽ ግቢ ውስጥ የባንክ ቅርንጫፎች የሚገኙ ስለሆነ በጥሬ ብር መጽሐፍ የምትገዙ ሁሉ እኛ በቀጥታ ጥሬ ብር የማንቀበል መሆናችንን እንድትገነዘቡልንና በዛ በአቅራቢያ ሚገኙ የሚገኙ ግቢ ውስጥ በዚህ አገልግሎት የገቡ ባንኮች ጋር መፈጸም የምትችሉ መሆኑን ልናሳውቅ እንወዳለን። በዕለቱ ያለውን የመርሃ ግብር መጨናነቅ ለመቀነስ ሲባል ፈቃደኛ የሆኑና መጽሐፉን በተለየ መልኩ ለመመረቅ ለሚፈልጉ ተዘጋጅተው እንዲመጡ አስቀድሞ የተበተነ ቅጽ ያለ መሆኑ ይታወቃል። እነዚህ ቅጾች ግን በምንም መልኩ የቅድሚያ ክፍያ ወይም የቦታ መያዣ ቅጾች አለመሆናቸውን እንድታውቁ አደራ እላለሁ። በእለቱም ለክብር እንግዶች፣ ለቤተ ክርስቲያን መሪዎች፣ ረዘም ያለ ሰዓት መቆም ለማይችሉ እንግዶቻችን ውስን ወንበር ያዘጋጀ ሲሆን፣ በፍጹም በሽያጭ የሚሰጡ አለመሆኑን ማስገንዘብ እንፈልጋለን። በፕሮግራሙ ላይ የመገኘት እድል ለሌላቸው ፕሮግራሙ በቀጥታ በሲኤምቲቪ ዩቲዩብ ቻናል፣ በሲኤምቲቪ ሳተላይት ቻናል እንዲሁም በዘማሪት በቃል ኪዳን ሊጥላው ዩቱብ ቻናል በቀጥታ የሚሰራጭ ይሆናል። በየትም ሀገር ያላችሁ አብራችሁን ጌታን ማምለክ ትችላላችሁ። በመጨረሻም የፕሮግራሙ ታዳሚዎች ሁሉ በጸሎት በመንፈሳዊ ቅንነትና ፍቅር እንድትገኙልን ጥሬን አስተላልፋለሁ። ለዚህ ዝግጅት መሳካት ከጎናችን የቆማችሁ ሁሉ እግዚአብሔር ይባርካችሁ፣ እናመሰግናለን

ምን እንደሚመስል ይገልጻል ነው ስለ ጸጥታ በሚመለከት ከሰላምና ጸጥታ ቢሮ የማስፈቀድ ስራው እና በዕለቱ ከከተማ ጥበቃዎች በተጨማሪ በግል በሰለጠሚ የክልል ጥበቃዎችና የአዳራሽ የጸጥታ ሰራት የመሻ በመተባበር ጥበቃዎችን ያተናከር ሲሆን በደህንነት ጉዳይ በደህንነት ጉዳይ ምንም አይነት ስጋት ሳይገባቸው ቅዱሳን እንድትመጡ እየጋበዝን! በደህንነት አካላት ለሚቀርብላችሁ ለማንኛውም ጥያቄዎችና መመሪያዎች ቅን ትብብራችሁን እንድታደርጉ እናሳስባለን። በመካከሉ የሚጀምረው ከቀኑ ስድስት ሰዓት ተኩል መሆኑን አውቃችሁ በሰዓት እንድትገኙ ይሁን። ለመርሃ ግብሩ ስትመጡ ዣንጥላ ስለታማ ነገሮችን ይዞ መምጣት የተከለከለ ነው።

ለሚወርደዋት ወዳጆቿ እና ለቅዱሳን የምታበረክትበት መርሃ ግብር በመሆኑ ጭምር ነው። በመጨረሻ ይህ የአምልኮና የመጽሐፍ ምረቃ መርሃ ግብር ምንም አይነት የመግቢያ ክፍያ የሌለው መሆኑን እና የክብር እንዳመቅር መግቢያ ካርዶች ከመርሃ ግብሩ ቀድሞም ሲሸጥ እንዳልነበረ እንዲሁም የመርሃ ግብሩ ዕለት ለሽያጭ የቀረበ ምንም አይነት ካርድ አለመኖሩን በጥንቅ ለማሳወቅ እንወዳለን። አመሰግናለሁ። ሰላም ደናላች አስቀድሜ ያለ መልእክት አስቀድሜ በዚህ ፕሮግራም ላይ እንደምትገኙ በማመን አመሰግናችኋለሁ ስለምትገኝ አንድ ነገር ናሳስባችሁ የሚፈልገው ምንድነው እንግዲህ መጽሐፍን ማስመረቅን አምልኮ ማድረግን ዋናው አላማው፣ በቀኑ መጨረሻ ምንድነው ያጠናቀቅ ናስበው ወንጌልን መስበክ ነው። ስለ ኢየሱስ ክርስቶስ ብቸኛ አዳኝነት ለህዝቡን ለአለም ህዝቡን ለማስተላለፍ ነው። ያ ነው ዋና አላማ። ይሄ ምክንያት ነው። ስለዚህ ይህንን ምክንያት ሁላችንም ልንጠቀምበት ይገባል። ወንጌል መስበክ የእኛ አገልጋዮች የሆነ ብቻ ሳይሆን የሁሉም አማኝ ኃላፊነት ነው። ስለዚህ በዚህ አጋጣሚ በዚህ በተሰጠን ምክንያት አንድ ማሳስባችሁ የበትህትና ሙጋት ነገር አንድ ሰው አንድን ሰው ወደኛ ቤተክርስቲያን መ ማያቅ ሰው ሊጋብዝ ይህንን አሳስባችኋለሁ። እኔ አምናለው ያ ሰው

መጽሐፍም አለ እኔ እንደምታደርጉን መጽሐፍ መንበባሉ ና ምባት ጋ ብዙዎቻቸው የምትፋረኩበት እንደሆነ አቤ ሞች መናገር ይችላል። እግዚአብሔር ይመስገን ቀድሜ ስታንበኩት ሁላችንም ግን በዛን ቀን እንገኝ። ቀደም ሲል ፓስተር እንደተናገረው የመግቢያ ዋጋ የለም። የመግቢያ ዋጋ ግን አለ፣ እሱም በልባችሁ ይዛችሁ የምትመጡት የክርስቶስ ፍቅር ብቻ። ሌላ የመግቢያ ዋጋ የለም። በለቱ እንደተባለው በርካታ የትብርግሎች አሉን። ነገር ግን ለየቀለ ደግሞ ሌላ ታላቅ የትብርግዳ አለን። በእለቱ የሚገኝ በጣም የከበረ ታላቅ የትብርግግዳ አለን። ይሄ እንግላ በተለይ በደግሞ ተገኝቶ አምላካችንን ማውደስ ሌላ ታላቅ ክብር ነው። ይህ ታላቁ በእለቱ የሚገኘው እንግላችን ጌታችን መድኃኒታችን ኢየሱስ ክርስቶስ ይባላል።